ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በገጠር ኮሪደር ሞዴል የመኖሪያ መንደር መርሃ ግብር አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በከተማ የተጀመሩ የክረምት በጎ ፍቃድ ልማት ስራዎችን ከገጠሩ ክፍል ጋር የማስተሳሰር አካል በሆነው የገጠር ኮሪደር ልማት ስራ ተጀምረዋል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሌም ወረዳ ዱባንቾ ቀበሌ በገጠር ኮሪደር ሞዴል የአርሶ አደር መኖሪያ መንደር የማስጀመሪያ መርሃ ግብር ተካሂደዋል። ጎንደር ሰላምን በማስጠበቅና በማጽናት ልማትን የማስቀጠል ለልማትም የመትጋት ደማቅ ማሳያ ናት አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በጎንደር ከተማ የተገነባውን ከአኩሪ አተር ግብዓት በከፊል የተቀነባበረ ዘይት የሚያመርት ቲቲኬ የዘይት ፋብሪካን መርቀው ስራ አስጀምረዋል። በ173 ሚሊዮን ብር የተገነባው ይህ ፋብሪካ በቀን 120 ቶን የአኩሪ አተር ዱቄትና በከፊል የተጣራ ዘይት የማምረት አቅም አለው። በሌላ በኩል ምክትል ጠቅላይ ሚኒስትሩ በጎንደር ከተማ የኢትዮጵያ ታምርት እኛ ምንሸምት ኤክስፖን አስጀምረዋል። በኦሮሚያ እና ሐረሪ ክልሎች ከ202200 በላይ ተማሪዎች ለ12ተኛ ክፍል ሀገር አቀፍ ፈተና ተዘጋጅተዋል። በኦሮሚያ ክልል ከ28000 በላይ ተማሪዎች እንደዚሁም በሐረሪ ክልል ከ1900 በላይ ተማሪዎች በበይነ መረብ ለመፈተን ዝግጁ ናቸው። የተሻለ ውጤት ለማስመዝገብ ለተማሪዎች የማጠናከሪያ ትምህርት እየተሰጠ እንደሆነ የክልሎቹ ትምህርት ቢሮዎች ነግረውናል።